ቆይ አብርሽ ና ማለት ነው ኤፍሬም ተብዬዎች ማለት ነው። ሁለት ወንድማማቾች ማቾች ማለት ነው። ዛሬ ኬት ተገኛችሁ? ዛሬ ኬት መጣችሁ? የሩታን መሄድ ስትሰሙ የእውነቴን ነው ምል አብርሽ ሩታን እግሯ ላይ ወርቀ ነው ወደ ቤቷ የምትመልሰት የእውነቴን ነው ምል ሁለታችሁ ማለት ነው። ዛሬ ደግሞ ማለት ነው ኤፍሬም የምታለቀልቀው ከወንድምህ ከሆነ ማለት ነው፣ ባለፈ ትሂድ ሻንጧን ስጣት። ሁሌ የሆነ ነገር በተፈጠረ ቁጥር ሻንጧን አንጠልጥላ ትሂድ መሄድ የፈለገ ልብ ምንም ቢሉት አይመለስም። ትሄድ ልቀቃት እያልካል ነበር። ከወንድም ጋር ለወንድም ስታግዝ ከአንተ የማይጠበቅ ነገር አይደለም። ሩታን እኛን ያሳዘነ ቪዲዮን ነበር እንዲ ሰራኸው። ዛሬ ሩታ የት ገባች? አቤልን ካላወጣ አጠፋለሁ እያልክ የምዝትበት ልጁ ላይ አብርሽን ብትሆን እኮ በትዳራችን መሀል አቤልን ገባ ብለን አቤልን ትወቅሳለህ እንጂ፣ አቤል እኮ እስካሁንም ሩታን ጠብቆ ያስቀመጣት የሆነ ነገር ራሷ ላይ እንዳትወስን እየጠበቃት የነበረው አንድ ወንድሟ አቤል ነበር። ዛሬ ልጅም ተባብራችሁ ያፈጠጣችሁበት ልጅ ማለት ነው። ስለዛ አቤልን የምናገር መፍት የላችሁም። አብርሽም ለትዳር ክብርና ቦታ አልሰጠም። ከቡታጅራው ፕሮግራም በፊት እኮ የቤት ያለው ሚስት ያለችበት ጭንቀት ይቀድም ነበር አይደል እንዴ? ሲጀመር ሚስት እስከሆነች ድረስ ብትከለክልህ ራሱ ተነጋግረ ነገሮችን ፈተ ወደ ፕሮግራም መሄድ ነው ያለበት። ሚስትን አስፈቅደ እንጂ እሷ ገና ለገና ከሚሄድበት ቦታ ታስቀረኛለ ብለ ሚስትን ሳታስፈቅድ እየሄድክ አሁን ደግሞ መተ ከወጣች በኋላ በፊትም ሩታ ከሄደች እኮ ቆይታለች። ከሄደች ሩታ እኮ ቆይታለች። ትናንት ሙሉ አካሏን ይዛ ከቤት ስለወጣች ነው እንጂ ልቧም አካሏ፣ ሁሉ ነገሯ ከሄደ ቆይቷል። አብርሽ ሲቀጥል ደግሞ ለትዳር ቦታና ጊዜ አልሰጠም። ልጅቷን ልትረዷት፣ ልትረዷት ምንም ቦታ አልሰጣችኋትም። ሩታን ማለት ነው። ሲቀጥል አብርሽ ማታ ተናግረ ቀን እየሻርካት ነው። ስለዚ ለትዳር ለሚስት ክብር ሳሰጥ አሁን ልጅቷ እየተገባች የተወጣች አቤል ውለድ በመሀላችን አንተ ገብተህ እያልክ ልጁን የምትወቅሱበት ምንም መውራት የላችሁም፣ የእውነቴን ነው ብላችሁ። ሲቀጥል ደግሞ በአብርሽ ያምራል። ኤፍሬም ደግሞ ዛሬ አኳህን በጣም ይደብራል። ደግሞ አቤልን እናጠፋለሁ ትላለን እኛ ራሱ አንተ እናጠፋለን እውነት በጣም እያስጠላብን ነው ኤፍሬም። እግዚአብሔርን ቤተሰቦች ይቅርታ አድርጉልኝና እያስጠላይ ነው። ሁለመናው ነገረ ስራው ይሁን ያስጠላል። በቃ የለም፣ በወንድም ትዳር ውስጥ ገብቶ የሆነ በቃ እንጃ። በፊት እኮ ቤተሰቦች ሩታ ለኤፍሬም የምሰጠው ቦታ እውነት ሚስጥረኛዋ የአብርሽ ወንድም ሆነ እንጂ የሩታ ወንድም ነው ማለት ትችላላች። ሚስጥረኛዋ ሲከፋት ካጠገቧ የነበረ ሲያጥናናጥ፣ በቃ ሁሉ ነገሯ የነበረ ልጅ ወዲያው ተቀይሮ፣ ባለፈው ትሂድ፣ ሻንጧን ስጧት ሲኒ የነበረው ልጅ ዛሬ አቤልን አጥፋለሁ ልዩቷ፣ የሄደችው ካልተናገርክ ከትዳራቸው ውስጥ ውጣ። ከእሱ ይልቅ አንተ ነበርክ እኮ ትዳራቸው ውስጥ የገባው። ሲቀጥል ደግሞ ትሂድ እያልክ አልነበረ? እንኳን ሄደች እግሯ ላይ ወርቃችሁ ነው የምታመጣው። እግሯ ላይ ቤትን ከፍተህ አብርሽ ስትገባ ያለ ሴት ልጅ ቤት ምናል እንደሚያስጠላ ይገባል። ስትሄድ ይገባል። አሁን በደንብ ይገባል። እንደውም በደንብ መቀጣት አለበት አብርሽ። እውነቴን ነው ምላችሁ ቤተሰቦች፣ እዛ ያለ ነገሮችን ሳይፈታ ቦታጀራ ያሉ ነገሮችን ሰባት ወር ሳይሆናት ሆዷ ሳይገፋ የሆዷ መክፋት ነው እንዲያሳሰበ ካንተ እዛ ያለ እሷ ጭንቀት፣ እሷ ጋር ያለ ችግር ሳትረዳት ችግሮችን፣ የቤቱን ችግሮችን ስላለ ስለ ሞቀ ወንሶፋ ስላለ አይደለም እኮ ትዳር። ነገሮች ስለተስተካከሉ፣ ስለጨፈሩ፣ ስለደነሱ አይደለም ትዳር የሚስተካከለው ሚስትን ስታዳምጣት ነው። ለሚስት የጠየቀችን ነገር ሁሉ ስታረግ ነው። በኮንፊደንስ የሚመጡ ትዳሮችን የሚበትኑ ነገሮችን ስትጋፈጥ ነው። ከፊት ኋላ ሆነ ሳይሆን ከሚስት ኋላ ሆነ ሳይሆን ከሚስት በፊት ሆነ ስትጋፈጥ ነው። ያኔ ነው ትዳር ትዳር የሚሆነው። ሴት ልጅ እንክብካቤ ትፈልጋለች። ሴት ልጅ የሚያዳምጣት ጆሮንም ልብህንም ሰተ የምታዳምጥ ሴት ትፈልጋለች፣ ሰው ትፈልጋለች። ስለዚያ የውሉ ሳታደርግ ቀርተ ዛሬ ልጁን ውለድ የምትሉት እንኳን አልነገራችሁ፣ እንኳን አልነገራችሁ። አብርሸ ምንም ብትጨልል ራሱ ማለት ነው ሩታን አሁን አታገኛት፣ እግሯ ላይ ወርቀ። የእውነቴን ነው ምል እንደውም ልጅቷ ታጋሽ ናት። የእውነቴን ነው የምላችሁ ቤተሰቦቼ። ሲቀጥል ደግሞ ወንዶች ማለት ነው የኋላ ታሪካችሁን ሳትጨርሱ፣ የኋላ ምናምናችሁን ሳታጸዱ ወደ ትዳር ገብታችሁ ሴት ልጅ አትግዱ። ሴት ልጅ ለትዳሯ በጣም ዋጋ ትከፍላለች። ሴት ልጅ ወደ ፍቅሯ በጣም ዋጋ ትከፍላለች ስትቆርጥም ደግሞ በዛው ልክ ነው ማንም ሰው አይመልሳትም እስከምትቆርጥ ግን ብዙ ዋጋ ትመልሳለች ብዙ ጊዜ ትሰጣለች ብዙ ድሎችን ሰጣለች ለአብርሻሁነ ሩታ ያየሁት ብዙ ድል ሰጥቷለች ጌታ ብዙ ድል ብዙ ነገር እንዲያስተካክል ባለፈ አቤል መልሷታል እንዳትሄድ ዛሬ እሱ ላይ እንደዚህ የሚሆኑት በአቤል አይለው እነዚያን ቀናቶች እንኳን የተቀመጠችው ዛሬ መተው ግን ያዞ ንቀቁኝ ቡታጀራ ሳነግራት የሄድኩት እንዳልሄድ ትከለክለኛልሽ ብዬ ነው። አብርሽ፣ ሚስት እኮ ነች። ብትከለክልም አሳምነ ነግራት ነው እሷ የምታቀው አንተና ነጺ ቡታጀራ እንደሄዳችሁ ነው የምታቀው። እሱን ነው የምታቀው። ስለዚያ መናገር ያለብህ አንተነ፣ ያጠፋው አንተ ነህ። ለትዳር ችላ አልከው አንተ ነህ። ትዳር ላይ በጣም ችላተኝነት ያሳየውም አብርሻ አንተነ፣ ሚስት ሳትሆን ማለት ነው እሷማ ከነገ ዛሬ እኮ ትስተካከላለች፣ ነገሮችን ታስተካክላለች ብለ ብዙ ጊዜ ሰጠች። ከበቂ በላይ ማለት ስለዛው፣ አሁን መጥተው ያዙ ሊቀቁኝ። ይሄ ልጅ ካጠገቧ ያለን ልጅንም ዛሬ ማስቀየም ተገቢ አይደለም። ነገ ይገባል አብርሽ ከኤፍሬም በላይ ለቤት ሩታን ሲያረጋጋ የነበረው አቤል ነው። ነገ ይገባል፣ አሁን አይገባም። ኤፍሬም እንደውም ለተዳራሹ ጠንቅ ነው። አሁን አሁን ሳይ ሁኔታው አኳ ሆኖ የሆነ ቲቪት ቲቪ ቲቪ ጨዋታ የሚጫወተው ነገር ማለት ነው። ባለፈ ትሂድ፣ ሻንጣዋን ልቀቅላት እያል ሲል የነበረው ልጅ ዛሬ የት ሄዳለች ካላወጣ ጠፋለሁ። አሁን እንደውም እኛ ዩቲዩበሮች እንደው ተሰብስበን ኤፍሬም አንተን ለማጥፋት ተነስተናል። የእውነት አንተ ራስህ ትጠፋለህ። እንኳን አቤል የሚስኪል ልጅ ማለት ነው። ካጠገቧ የነበረ ልጅ እኮ ነው ስለዚ፣ ብሽም ያዙኝ ንቀቁኝ ማለት አሁን አይጠቅምም። ወደ ኋላ ተመልሰ የተበላሹ ታሪኮችን አስተካከል። ጊዜ ስጣት፣ አዳምጣት። ነገሮችን ማስተካከል ያለብህ የሩታ ታሪክ አይደለም እኮ መቶ ትዳራችን እየበጠበጠ ያለው የአንተ ታሪክ እኮ ነው። ስለዚ፣ ታሪክን ማጥራት፣ ታሪክን ማስተካከል ያለብህ አንተ ነህ። ከሚስት ፊት ሆነ እንጂ ከሚስት ኋላ ሆነ አይደለም ታሪክ የምታስተካከለው። ስለዚ፣ በሩታ መሄድ አይትገረሙ።